በዓለም ላይ በሰው ሰራሽና በተፈጥሯዊ ምክንያቶች የሚፈጠረውን የኑሮ ውድነት ጫና ለመቀነስና የዋጋ ንረትን ለማረጋጋት የንግዱ ማህበረሰብ ሚናው የላቀ መሆኑ አያጠያይቅም። በተለይ ህጋዊ ግብይት ስርዓት እንዲሰፍን በማድረግ ሂደትና ፍትሐዊ ተጠቃሚነት እንዲኖር የንግዱ ማህበረሰብ ጉልህ አስተዋጽኦ አለው። ኤ ኤም ኤን ያነጋገራቸው በተለያዩ የንግድ ዘርፎች ላይ የተሰማሩ የመርካቶ ነጋዴዎችም ኢኮኖሚያዊ ምክንያት የሌለው የዋጋ ጭማሪ እንደማያደርጉ ገልጸዋል። መርካቶ ላይ በባህሪው ምን እቃ አቅርቦት ከሌለ ነው ጭማሪ ሊያሳይ የሚችለው። አቅርቦት ደግሞ አለ፣ በበቂ ሁኔታ በአሁኑ ሰዓት እየቀረበ ነው። እንደውም ገዢ ነው ፈላጊ ነው የሌለው። እንደውም ከትላንትና ዛሬ የሆነች ነገር በምስር ዙሪያውን ብትል የአንድ ብር የሁለት ብር ልዩነት አለው ቅናሽነት። እንግዲህ አሁን ሰው በጣም በርበሬ ዋጋ ኑሮ አለ ይላል ገብተ የትን ቦታ ላይ ብጠይቅ ምንም አይነት ነገር ዋጋ የናረ ነገር የለም። ዘጠኝ መቶ ብር የሚሸጠው በርበሬ ነው አሁን ስድስት ከሃምሳ እየተሸጠ ያለው በእውነት ነው። ምን ለምን ምርቱ ገብቷል አቅርቦቱ ተመስገን። አሁን ጥሩ ነው አቅርቦቱ አለ ዘይቶቹም አሉ። ዋጋም ያለው ዋጋም ፌር ነው። ስለዚህ ህብረሰቡ ምንም ጭማሪ የተደረገ ነገር የለም። ያለው ዋጋ ኖርማል ዋጋ ነው። የደሞዝ ማሻሻያውን ተከትሎ በገበያው ላይ ጫና እንዳይፈጠርና በቂ ምርት ወደ ከተማ እንዲገባ ከማድረግ ባለፈ በመንግስትና የግል አጋርነት የተገነቡ የዳቦ ፋብሪካዎችን ጨምሮ በቅዳሜና እሁድ ገበያ በገበያ ማዕከላትና በነዳጅ ማደያ ላይ ከምርት አቅርቦት ባሻገር በተተመነላቸው ዋጋ እየሸጡ ስለመሆናቸው ያስታወቀው የአዲስ አበባ ከተማ አስተዳደር ንግድ ቢሮ በዚህ የተረጋጋ ግብይት መኖሩን የቢሮው ምክትል ኃላፊ አቶ ስመኘው ተሾመ ገልጸዋል። እስካሁን ባየነው የተረጋጋ ገበያ የተረጋጋ ግብይት ነው እያየን ያለ ነው። ይሄ ከደሞዝ ጭማሪው ጋራ ደሞዝ በመጨመሩ የተለየ የዋጋ ጭማሪ አላየንም አምራችና ሸማቾችን በቀጥታ የማገናኘት ሚናቸውን እየተወጡ የሚገኙት የገበያ ማዕከላትን ህብረተሰቡ የመጠቀም ልምዱ እየዳበረ መምጣቱን አንስተው አሁንም የሰብል ምርት የአትክልትና ፍራፍሬ ምርቶች የእንስሳት ተዋጽኦ እና መሰል ምርቶች በገበያ ማዕከላቱ እንደሚገኙ ኃላፊው ገልጸዋል ሰብል ምርት የአትክልትና ፍራፍሬ የእንስሳት ተዋጽኦ የመሳሰሉት ምርቶች በበቂ አሁንም ቢሆን በገበያ ማዕከላችን በቂ ሊባል በሚችል ደረጃ ከጊዜ ወደ ጊዜ እየጨመረ ነው ያለው። ሰውም እዛ ሄዶ መሸመት የሚችልበት እድል አለ ማለት ነው። ብዙ ጊዜ ነፃ ገበያው ብቻ ሳይሆን እዛም ምርት መውሰድ ቢቻል በቀጥታ አምራችና ሸማችን ለማገናኘት ታስበው የተቋቋሙ የገበያ ማዕከላት፣ የቅዳሜና ወር ገበያዎች ስለሆኑ ይህንን መጠቀም ህብረተሰቡ ይህን መረጃ በደንብ ቢኖረው